እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጻ ከኢትዮጵያ ቀደምት የስልጣኔና የጥበብ ምልክት የቤተ እምነትና የህብረ ብሔራዊነት ማዕከል የትላንትና ዛሬ ክንውን ህያው ምስክር ናት ታሪካዊቷ የጎንደር ከተማ። ዛሬ የአማራ ክልል ሶስተኛው የኢትዮጵያ ታምርት ንቅናቄ ማጠቃለያ ኤክስፖ በጎንደር ሲከፈት የተገኙት ምክትል ጠቅላይ ሚኒስትሩ ስልጣኔ፣ ንግድ፣ እምነትና ጥበብ ለዘመናት ስርዓት ሰርተው ዙፋን ያደረጓት የጎንደር ከተማን ብልጽግና ጠንቅቆ ያውቃታልም ብለዋል። ስልጣኔ መሰረት ይዞ ሀሳብ አመንጭቶ ስርዓት ሰርቶ ከተማ ገንብቶ የኖረባት ሀገር ናት። ጎንደር የንግድ መስመሮች መገናኛ፣ የስልጣኔዎች መገናኛ፣ የልዩ ልዩ እምነቶች መገናኛ፣ የልዩ ልዩ ህዝቦች መገናኛ የነበረች ከተማም ናት። ጎንደር የታሪክ የቅርስ የኪነ ጥበብ የእምነት የትምህርት የኪነ ህንፃ የስነ ስዕል መናኸሪያም ናት ጎንደር። ይሄ ልኳንና መልኳን የብልጽግና መንግስትም ታሪኳም ጠንቅቀው ይገነዘቡታል። ለዚህም ባለፉት ጊዜያት ለከተማዋ እድገት ትኩረት በመስጠት እንደ ጎርጎራ ሪዞርትና ፋሲለደስ ግንብ ያሉ የቱሪዝም ቦታዎችን ከማልማት ጀምሮ በርካታ የልማት ስራዎች እየተፋጠኑ ይገኛሉ። የጥንታዊቷ ከተማ ስልጣኔ ሳይገባቸውና ሳይገባቸው ለግል ጥቅማቸው ሲሉ ወደ ኋላ የሚጎትቷት ጽንፈኛ ኃይሎች እንዳልጠፉ ያነሳሉ። በአንጻሩ ግን የቀየው ሰው ትርፍና ኪሳራን አስልቶ የሰላም መንገድን መርጧል። ጎንደሬነት ከመሰለ ክብር ለማውረድ የሚፍጨረጨሩ ሰዎች፣ ኢትዮጵያዊነትን ከመሰለ ክብር ለማሳነስ የሚያሴሩ ሰዎች ለሌላ ማቀጣጠያ አድርገው ሲጨርሱ ከመጣላቸው በፊት ጎንደሬ ነቅቶባቸዋል። እኛ የክብሪት እንጨት አይደለንም ያሉ ወገኖች በየቀኑ የሰላም ጥሪውን ተቀብለው እየገቡ ነው። እባካችሁ አመስግኑልኝ። እኛ እንደ ክብሪት እንጨት የሌላው ማቀጣጠያ አይደለንም ያሉ ታጣቂዎች በሰላም ለመነጋገር እየመጡ ነው። በሰላም ሰርቶ ማደግና ሀገርን ተባብሮ ማልማት ለጎንደሬው ገብቶታል የሚሉት ምክትል ጠቅላይ ሚኒስትሩ፣ ጎንደር ከእርሻ እንጂ ከሽፍታው ውል የለውም ጎንደር ሲተርት ታዝቦ ታዝቦ የቆረጠ ዕለታ ጎንደር ያን ጊዜ ነው አልሞ የሚመታ እንደተባለው ህዝቡ ታዝቦ ታዝቦ አሁን ነገሩ ገብቶታል። አሁን ቆርጧል። የበረሃ እርሻ እንጂ የበረሃ ሽፍታ አያስፈልገኝም ብሏል። ጎንደር ከሀገር እንጂ ከመንደር አያተርፍም፣ አትርፎም አያውቅም። እንዲህ አይነት ታሪክም የለውም። እንኳን አሁንና እንዲህ ተነቃቅተን የነን ቶኔን ነገር ድሮም እናውቃለን ብሏል፣ ጎንደሬ ይላል ጎንደሬ ነገሩ ሲገባው። በዚሁ መካከል ታዲያ በክልሉ በሁሉም መስክ እየተሰራ ያለው የልማት እንቅስቃሴ የማህበረሰቡን ተጠቃሚነት የሚያረጋግጥና አስደሳች ስለመሆኑ ተናግረዋል። የክልሉን ዛሬ ያየነው አጠቃላይ ምርት ክልሉ በጣም በጥሩ ሁኔታ ላይ እንደሚገኝ ያስመሰከረ ነው። ለሰው ልጆች መኖር አስፈላጊ ናቸው ከተባሉ መሰረታዊ ነገሮች ውስጥ ያላገኘሁት የለም። የምግብ እህል አለ። የመጠጥ ምርቶች አሉ። ምግብ እህል ለማዘጋጀት የሚያስፈልጉ ዘይትና የቅባት እህሎች አሉ። እነዚህን የእንስሳት ሀብት ልማት ለማስፋፋት የሚያስፈልጉ መኖዎች አሉ። ቤት ለመስራት የሚያስችል ምርት አለ። ስለዚህ ሁሉም ነገር ለሰው ልጅ የሚያስፈልገውን ነገር ለማምረት የተጀመረው ነገር እጅግ በጣም አስደስቶኛል። ና በዚህ ለተሳተፋችሁ ሁሉ ምስጋና ለማቅረብ እፈልጋለሁ። በጥቅሉ የኢትዮጵያ ታምርት የሀገር ውስጥ አምራቾችን በመደገፍና የሀገር ውስጥ ምርትን በመጠበቅ ረገድ ትልቅ ውጤት አምጥቷል። ይህም ለኢትዮጵያ ማንሰራራት አይተኬ ሚናን በመጫወት ለነገ ሀገራዊ እድገት ይበልጥ በር ከፋች ስለመሆኑ ጠቁመዋል። ኢትዮጵያ ታምርት የኢትዮጵያን ማንሰራራት ከሚያሳዩ ትምህርቶች መካከል አንዱ ነው። ኢትዮጵያ አምራችም ሸማችም መሆን ነው ያለባት፣ ሲሆን በብዙ የምታመርት በጥቂቱ የምትሸምት እንድትሆን ነው እየሰራን የምንገኘው። ኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ መርሃ ግብር በጎንደር ከተማ ሲካሄድ ወደ ትናንትም ወደ ዛሬም ወደ ነገም ያሳየናል።